ሰኔ 6 2017 ሲነጋጋ ነበር እስራኤል የኢራንን የኒኩሌርና ወታደራዊ ዞታዎችን ኢላማ ያደረገ ጥቃት የከፈተችው። ዘመቻውን ያካሄደችውም ለደህንነቴና ለህልውናዬ ስጋት ነው በምትለው ለኒኩሌር ስሪት በሚውለው ዩራኒየም ላይ ነበር። የእስራኤል ጥቃት እንደተጠበቀው ውጤታማ ባለመሆኑ ነው አሜሪካ መጠነ ሰፊ ያለችውን ድብደባ በኢራን ሶስት የኒኩሌር ጣቢያዎች ፎርዶ፣ ናታንዝ እና ኢስፋሃን ላይ የፈጸመችው። አሜሪካ የአየር ጥቃቱ ውጤታማ እንደነበር በፕሬዚዳንቷ ዶናልድ ትራምፕ ጭምር ይፋ ብታደርገውም የመከላከያ ሚኒስቴር ፔንታጎን የደህንነት መረጃዎች ግን ዩራኒየሙ ሙሉ በሙሉ አለመውደሙንና የቴህራንን የኒውክሌር መርሃ ግብር ለወራት ብቻ ወደ ኋላ የሚጎትት መሆኑን የሚያመላክት ነበር። የኢራኑ ጠቅላይ መሪ ሰሞኑን በቴሌቪዥን መስኮት ብቅ ብለው ጠላቶቻቸውን መመከታቸውን አስታወቁ። ብዙ የተባለለት አሜሪካና እስራኤል በኢራን ላይ የዘመቱበት ጥቃት የሚፈልገው ውጤት ሳይመጣ ነው ለጊዜው ይሁን ለዘለቄታው ባይለይለትም ሀገራቱ የተኩስ አቁም ላይ የደረሱት እስራኤል ለኢራኑ ዘመቻዋ ምክንያት ያደረገችው የቴህራን የኒኩሌር መርሃ ግብር የማውደሙ ስራ ስኬታማ አለመሆኑን አረጋጋጭ ነው። የዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲስ ወራት ውስጥ ቴህራን የኒኩሌር ቦምብ ለመስራት የሚያስችለውን ዩራኒየም ማበልጸግ አቅም እንዳላት ይፋ አድርገዋል። አሜሪካ በኒኩሌር ጣቢያዎቹ ላይ የፈጸመችው ድብደባ ሙሉ በሙሉ ኢላማዎቹን አለማውደማቸውን መናገራቸው ፕሬዚዳንት ትራምፕ እና ሹሞቻቸው ሙሉ በሙሉ ወድመዋል ከሚለው አስተያየት የተቃረነ ሆኗል። ትራምፕ ሙሉ በሙሉ ጣቢያዎችን ደምሰናል እንዳሉት ሳይሆን ፔንታጎን፣ የደህንነት መረጃዎች ግን ለወራት መዘግየት ነው ድብደባው ያመጣ የሚለው ሀሳብ ከዓለም አቀፉ አቶሚክ ተቆጣጣሪ ኤጀንሲ ጋር ተመሳሳይ የሚባል ነው። ወደ ኢራን የተሰማውም እንደ ዩናይትድ ስቴትሱ እርስ በርሱ የሚቃረን ነው። ጠቅላይ መሪው አያቶላ ሃሊ ሐሚኒ የእስራኤልና አሜሪካንን ጥቃት ዋጋቢስ ቢሉትም የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ግን መጠነ ሰፊ ጉዳት መድረሱን አልሸሸጉም። በጋዜጣ መግለጫቸው በፍረንጆቹ 2015 ቴራን በቬናው ስምምነት ከአሜሪካ፣ ሩሲያ፣ ቻይና፣ የአውሮፓ ህብረት፣ ጀርመን፣ ብሪታንያና ፈረንሳይ ጋር ዩራኒየም የማበልጸግ ተግባሯን ከ36 በመቶ በላይ እንዳታሳድግ የሚከለክል ነበር። ምንም እንኳን በትራምፕ የመጀመሪያ ሥልጣን ዘመን ዩናይትድ ስቴትስ ከስምምነቱ ራሷን ማግለሏን ተከትሎ ስምምነቱ ቢከሽፍም ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ አሁንም ቢሆን ከቴራን ጋር መደራደር ይቻላል የሚል ተስፋ እንዳለው ኤፍፒ ዘግቧል።